በቅርብ ጊዜ ሕይወቱ ያለፈው በርካቶችን እንባ ያራጨው ያሳዝነው የቀድሞ የኢትዮጵያ መከላከያ ሰራዊት አባል የነበረው በክብር የተሸኘው የወጣት አቢቲ ህልፈት በርካቶችን አሳዝኖ ነበር። በማስመልከት ወጥቷል ቪዲዮ የመጨረሻ ሰዓታት የነበሩት ቪዲዮዎች እንደሆኑም ነው የመረጃ ምንጮች እየገለጹ ያሉት። ምንድነው የተፈጠረው? ሰሞኑንስ የወጣ አዲስ ቪዲዮ ምንድነው? ሰላም ተናስተለን። ውድ የቻናሌ ተከታታዮች ሚኪ ነኝ ከሚኪታ ወረንፎ ለዚህ ቁም ነገር ዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በዚሁ ቻናል በዋናነት የምትተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ለመለከቷን ወይም ኖቲፊኬሽን ቤሏን ከፍት ያደርጉ ያንስ ያደርጉ ወደ አሁኑ የምንለቀቁት መረጃዎችን ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግ ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አቢቲ ወይም ወጣት ልደቱ አየነው የአገር ባለ ሁኔታ ብዙ ውጣውረዶችን አልፎ ለኢትዮጵያ በተለይ በብሔራዊ ውትድርና ዘርፍ ብዙ ፈተናዎችን ያለፈ፣ በርካቶች በአሁን ሰዓት መከላከያ ሰራዊት ላይ የተለያዩ ትችቶችን፣ ስድቦችን ሊያቀርቡ ይችላሉ፣ ግን እውነታው ኢትዮጵያ መከላከያ ሰራዊት በዚህ ሰዓት ባይኖራት ለአፍታም ላትቆይ ትችላለች። ኢትዮጵያ ተከባ ያለችበት ሁኔታ ያለችበት ሁኔታ በጣም በተለይ አብዛኛው አጎራባች ሀገራት የኢትዮጵያን እድገት ለውጥ እንደማይወዱ ምንም ጥርጥር የለውም። መከላከያ ሰራዊት እንቅልፍ ሳይተኙ ለት ከቀን በጣም በሚያሳዝን ሁኔታ ሀገራቸውን እየጠበቀው ይገኛሉ። ስለዚህ ለነሱ ደግሞ የሚገባ ክብር ይህ ነው ወይ በማለትም ነው በርካቶችም ጥያቄ ያነሱ ያሉት መከላከያ ሰራዊት ቤት የነበረው በተለይ ደግሞ ግዳጅ ጨርሶ በክብር መሰናበትን የመሰለ ነገር የለም ትልቅ ስራ ሰርቶ በማለት ነው የባለሙያዎች መከላከያ ሰራዊት ላይ ያሉት አዛዦቹም የተለያዩ ደረጃ ላይ ያሉት እየገለጹ ያሉት። ታዲያ ለህከመኝ ሰለቸኝ ሳይል ብዙ ውጣ ውረዶችን ከሞት አፋፍ የተረፈ ወደ ኋላ የማይል ለሀገሩ ብዙ ዋጋ የከፈለ ጀግናው መከላከያ ሰራዊት አባል የነበረው ወጣት አቢቲ ወይም ልደቱ አየነው ህልፈት በርካቶችን እንባ ያራጨ ከወደ ደቡብ የተሰማው የወላይታ ተወላጅ ቢሆንም እስካሁን ድረስ ፌቲ ስለ እሱ እየጠየቁ ያሉት የወላይታ ተወላጆች እንጂ ሌሎች እየጠየቁ አይደለም። ለምን አይጠየቅም በማለትም ነው አብዛኞቹ ሀሳባቸውን እያነሱ ያሉት። ምክንያቱም ይህ የኢትዮጵያ ባለውለታ እንደሆነ ጭምርም ነው። ህልፈቱን በማስመልከት ምንድነው የተፈጠረው? በአደባባይ እንግዲህ በርካቶቹ እየገለጹ ያሉት አቢቲ በጣም በሚያሳዝን ሁኔታ በምሰራበት በጋርድነት እንግዲህ ከመከላከያ ሰራዊት ከተሰናበተ በኋላ በክብር በጋርድነት በምሰራበት ክለብና ሆቴል እንደሆነ ጨምረም በዛው ቦታ ላይ ከዲጄ ጋር እንደተጣላ ነው። አንዳንድ የመረጃ ምንጮች ሲገልጹ የነበሩት አቢቲ እንግዲህ ሕልፈቱን በሁለት በኩል ሀብሳብ በርካቶች ሲያነሱ ነበረ። እንግዲህ አብዛኞቹ አቢቲ በግፍ ነው የተገደለው፣ ገሎት ነው ከፎቅ የወረወሩት፣ አይ እንዳው ገሎት ነው በማለትም ሀሳባቸውን ያነሱት አያሌ ቁጥር ያላቸው ናቸው። በሌላ በኩል ደግሞ የአዲስ አበባ ፖሊስ በዚሁ በተመሳሳይ ሰዓት ላይ ደግሞ የገለጸው አብቲ የተባለ ወይም ልደቱ አየነው ከፎቅ ዘሎ ነው የወደቀው ይላል። እንግዲህ መግለጫውን በማስመልከት መግለጫው እውነት ነው ወይስ ውሸት ነው በሚል ዙሪያ የመጨረሻ ሰዓታት ቪዲዮች ወጥቷል። የመጨረሻ ሰዓታት ቪዲዮ ላይ አብቲ እንግዲህ ጸብ ላይ እንደነበረም ነው የወጡት መረጃዎች የሚያሳዩት። ጸቡ ደግሞ ከዛው ከ ስራ ባልደረባው ጋር እንደነበረ ጨምርም ነው። በሰአቱ እንግዲህ ዲጄ ወይም ሙዚቃ የሚከፍት ልጅ ነው በማለትም በርካቶቹ ሀሳባቸውን ሲያነሱ ነበረ። በዛው ጸብ ላይ እንግዲህ ሊፍት ላይ አጅቦት እንግዲህ እሱን ለማረጋጋት እየሞከሩ እንግዲህ ቪዲዮ ታይቷል። ሊፍቱ ላይ የነበረው ክስተት ይህ ነው። ቪዲዮ እንግዲህ በጸቡ ላይ ይህ ልጅ እንግዲህ ራሱን ያጠፋል ወይ? በርካቶቹ እየጠየቁ ያሉት ልጁ ራሱን የሚያጠፋ እንዳልሆነም ነው በርካታ ጓደኞቹም ቤተሰቦቹም የሚያውቁት ምገልጹት። ምክንያቱም ሁኔታው ደግሞ ራሱን የሚያስጠፋ አይደለም ካልተጣላው በማለትም ጸብ ላይ የነበረ ሰው ነው ራሱን ለምንድን ነው የሚያጠፋው በማለትም ነው። ደግሞም ሰውን አልገደለም። እንግዲህ ሰውን እስካልገደለ ድረስ ለምንድን ነው ራሱን የሚያጠፋው? ይህ ነገር ልጠናና ልታይ ፊቲ ያስፈልጋል በማለት ነው። ምክንያቱም ፊቲ ፊቲ በማለት በርካታ ቁጥር ያላቸው የወላይታ ተወላጆችም የደቡብ በጣም በሚያሳዝን ሁኔታ ልባቸው ተሰብረው እየጠየቁ ይገኛሉ። ፍት በሰው እጅ ተደብድቦ ከፎቅ ላይ ተጥሎ ለተገደለው ለወንድማችን ለአቢ እንግዲህ በዋናነት በጣም ልብ የምሰብር ክስተት ነው። እንግዲህ አቢቲ በሰዓቱም ሰውን አልገደለም፤ እስካልገደለ ድረስ ደግሞ ከፎቅ የምዘልበት ምንም ምክንያት የለሁም። ልጁ ደግሞ እንደዚህም የምፈራ አይደለም፣ ወደ ኋላ የሚል አይደለም፣ ከፎቅም መዝለል አይደለም። ቅንጣት ታክል ዝንፍ አይል። ምክንያቱም ቀድሞም የኢትዮጵያ መከላከያ ሰራዊት አባል የነበረው ፍራቻ ምንም የማይታይበት ኮፍታና እንደነበረ ጭምርም ነው። በርካቶችም እየገለጹ ያሉት በዚሁ ግድያ ዙሪያ ፊት እንዲሰፍን በርካታ ቁጥር ያላቸው ኢትዮጵያኖች አሁን እየጠየቁ ይገኛሉ። ምክንያቱም ያስፈልጋል። ይህ ለሀገር ባለውለታ ነው። እንግዲህ ለሀገር ለኢትዮጵያ የከፈለው መስዋዕትነት የማይረሳ ነው። ብዙ ውጣ ውረዶችን ያለፈ ነው። ደጉም ክፉም በጣም በሚያሳዝን ሁኔታ ቢሆንም ለሀገሩ ቆሟል። ለኢትዮጵያ ሰንደቅ ዓላማ የተዋደቀ ህዝብ ነው። ይህ ብቻውን ኢትዮጵያ የሆነ ልጅ ነው። በጣም በሚያሳዝን ሁኔታ የሱ ህልፈት የበርካቶችን ልብ የሰበረ ክስተት ቢሆንም እያየ ባላየ ስክሮል የሚያደርግ ኢትዮጵያዊ ልክና ሰው ነጨመረ ነው። ፊት መጠየቅ ግዴታ ነው። የእያንዳንዱ የዜግነት ግዴታ ነው። ሰው በገንዘብ የምበልጥበት ሁኔታ በገንዘብ እጁ ከረሰመ ነገ እያንዳንዱ ቤት የማይመጣበት ምክንያት የለም። ባደጉት አገራት ዲሃ አይደለም ውሻ እንኳን ስሞት ፊት የምጠየቅበት ሀገር ነው። እኛ ጋ ይህ አልተለመደም። ለዚህም ነው ኋላ ልንቀር የቻልነው። ህዝቡ የራሱ መብትና ግዴታ ማወቅ አለበት። መብት ደግሞ ፊት የመጠየቅ ኃላፊነት አለበት። ደግሞም በዚሁ እንግዲህ ውሸት በማለትም በርካቶቹም ሀሳባቸውን ያነሱበት በተለይ መግለጫ በተሰጠበት ጉዳይ ዙሪያ ነው። እንግዲህ ፎቅ ዘሎ ስለመውደቁና ና ስለመሞቱ ምን ማረጋገጫ አለ? ፖሊስ የሰጠው ማን ብሎት ነው? ከምን የተነሳ ነው? ይህ መግለጫ የሰጠውም አካላት በህግ ሊጠየቁ ይገባል። ተቆጣጣሪ በማለት ነው። ፊትን በአግባቡ እንድሰፍን ምክንያቱም ይህ የሀገር ባል ሁኔታ ነው። ሺ ጊዜ ገንዘብ ሊሆን ይችላል። መንግስትም ቢሆን የበላይ አካላት ከነዚህ መግለጫ ከሰጡት በላይ የበላይ አካላት ያሉት ፊት እንድሰፍን የተቻላቸውን ሁሉ እንዲያደርጉም ነው። ምክንያቱም ትላንትና አጠቃላይ ሀገሪቷን እንድተረጋጋ የራሱን ሚናና አስተዋጽኦ ያበረከተ ወጣት ነበረ። ሰውን አልገደለም። የሰው ነፍስ አላጠፋም። ስለዚህ ከፎቅ የምዘልበትም ምንም ምክንያት እንደሌለ ጭምርም ነው። ግኝቶቹም የምርመራ ውጤትን በማስመልከትም ከቤተሰቦቹ ጎነ በመሆን ይህን ነገር ከግብ እስከ መጨረሻው እስከ ወዲያኛው የወላይታ ተወላጆች በጀት የመበጀተው ተበጅተው መጠየቅ እንዳለባቸው ጭምርም ነው። የዚህ ልጅ ህልፈት የበርካቶች ሰው ልብ የሰበረም ነው። እናትዮ ደግሞ በከፍተኛ ሁኔታ ሀዘን ላይ እንደሚገኙ ጭምርም ነው። እናት ያለው ደግሞ የእናትዮን ሁኔታ በጣም ከባድ ሁኔታ ውስጥ እንዳሉ ጭምርም በርካቶቹ እንግዲህ ጥሪ ያቀረቡ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው። ይህ መልከ መልካም ወጣት ገና በለጋ ዕድሜያው በጣም በሚያሳዝን ሁኔታ ህይወቱ ማለፉ በርካቶችን ያሳዘነና ልብ የሰበረበት ክስተትን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ማን ነው ተጠያቂ? በመላው ዙሪያ ፊት እንዲሰፍን ሁሉም ለፊት እንዲቆም ነው ጥሪ የቀረበው። አጠቃላይ ያን በማስመልከት የመጨረሻ ሰዓታት ቪዲዮዎችን በማስመልከት የወጡት መረጃዎችን ነው። አንዳንዶቹ ኤአይ ነው ብሎም፣ አይደለም በሴኩሪቲ ካሜራ በትክክል የተቀረጸ ቪዲዮ ነው። ለምን ተቆረጠ? ከፎቅ ስዘል የነበረው የት አለ ወይ ከፎቅ የዘለለበት ቪዲዮ የት አለ በጣም በሚያሳዝን ሁኔታ ለምን መደበቁ አስፈለገ በማለት ነው በርካቶችም እየገለጹ ያሉት ፊቲ ለአቢቲ ፊቲ ለልደቱ አየነው ነው በማለት በርካታ የደቡብ ተወላጆች አሁን ጥሪያቸውን እያስተላለፉ እንደሚገኙ ጀምራም የወጡት መረጃዎችን በማስመልከትም ነው ማንም ከህግ አይበልጥም ሚኪታ ቦረን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ ለሰዓታት ያሉኝ መረጃዎች ይህን ይመስላሉ በወቅታዊና ታትን መረጃ እስከምንገናኝ ድረስ በያላችሁበት ለም ክፍል ሰላም ያቆያችሁ